ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በማለዳ ወደ እናንተ መጥቻለሁ። አንድ የእግዚአብሔርን ቃል በእኔ ህይወት ላይ ዛሬ ማለዳ ትላንትና ምሽት ጀምሮ ትላንትና ምሽት ጀምሮ ውስጤን ቀጥ ያደረገውን ውስጤን እርፍ ያደረገውን አንድ ቃል በዛ ቃል እናንተ ነው ብለ ባርካችሁ መጥቻለሁ። ቃሉ የሚገኘው በምሳሌ መጽሐፍ ላይ ነው። በጣም በሚገርም ሁኔታ ነው ነፍሴን ያሳረፋት። በምሳሌ መጽሐፍ ምዕራፍ ሃያ ስድስት ቁጥር ሁለት ላይ እንደዚህ ይላል እንደሚተላለፍ ድንቢጥ ወዲና ወዲያና ወዲህም እንደሚበርር ጨርባ ጨርባም፣ እንደሆነ አላቅም፣ ግን ጥሩ ነገር አይመስለኝም ሳስበው፣ ጨርባ እንዲሁ ከንቱ እርግማን በማንም ላይ አይደርስም ይላል። ሀሌሉያ እንዲሁም ከንቱ እርግማን በማንም ላይ አይደርሰም። በማንም ላይ ምን አይነት ከንቱ የሆነ እርግማን እና ምን፣ እኔ በጣም ነው የተገረምኩት። እንደሚተላለፍ ድንቢጥ እዛም እዚህ ምን እንደሚል ድንቢጥ፣ እንዲሁም ደግሞ ወዲና ወዲያም እንደሚተላለፍ ጨርባ ይላል። እኔ ጨርባ በራሱ ጥሩ ትርጉም አልሰጠኝም። በራሴ ነው የምላችሁ፣ መጽሐፍ ቅዱሳዊ ትርጉም እንደሆነ አላውቅም፣ ግን ከድንቢጥ ጎን ከተቀመጠ ጥሩ ነገር ነው እያላምንም። ስለዚህ ማንኛውም ለማንኛውም ከንቱ እርግማን ማንም ላይ አይደርስም ይላል። በጣም ነው የገረመኝ በእውነት ነው የምላችሁ። ለምን ብትሉ ረጋሚዎች ብዙ ስለሆኑ ማለት ነው። ሁለት አይነት ረጋሚዎች አሉ። በክፉ ተይዘው በክፉ መንፈስ ተይዘው በጨለማው ስልጣን ተይዘው ከጠላት ከዲያብሎስ ተልከው የሚረግሙን አሉ። እንዲሁ ደግሞ ጥቅስ እያጣቀሱ መንፈሳዊ ያስመስለው የሚራገሙ በውስጥም አሉ፣ በውጭም በውስጥም ረጋሚዎች አሉ። በጣም በሚገርም መልክ ይሄ በአባቶቻችን ዘመን ነበር፣ አሁንም አለ፣ የሚቀጥልም ነው ጌታ እስኪመጣ ድረስ። ስለዚህ መጽሐፍ ቅዱሳችን ደግሞ ከንቱ እርግማን ነው የሚለው እንዲህ አይነቱን እርግማን። ከጠላት የሚመጣውም እርግማን ከንቱ እርግማን ነው። ከውስጥም ቃል እየተጠቀሰም በሉት መንፈሳዊ አስመስለውም የሚደረግ እርግማን ከንቱ እርግማን ነው። ይሄ በእግዚአብሔር ልጆች ላይ አይሰራም፣ አይሰለጥንም፣ አቅምም ሊኖረው አይችልም። ምናልባት በተለያየ መልክ በጠላትም በጠላት እስራት ከጨለማውም ተልኮ ባለ እርግማን ይሁን በውስጥም በመንፈሳዊ ተለብጦ ያለንም እርግማን ይሁን በመስማት ነፍሳችሁ ለተንቀጠቀጠ ልባችሁ ለሚመታ ዛሬ መልእክት አለኝ። መልእክቱ ምንድን ነው? ይሄ መጽሐፍ ቅዱሳችን እንደሚናገረው እንደሚተላለፍ ድንቢጥ ወዲና ወዲያና ወዲህም እንደሚበር ጨርባ እንዲሁ ከንቱ እርግማን በማንም ላይ አይሰራም ነው የሚለው። ስለዚህ መጽሐፍ ቅዱሳችን ካለው በላይ ሊሆን የሚችል ነገር የለም። ልናምን የምንችለው አንድና አንድ መጽሐፍ ቅዱሳችን የከበረው የእግዚአብሔርን ቃል ብቻ ነው። ስለዚህ አይሰራም ካለ አይሰራም። የትኛውን ያስደነገጣችሁ ከውስጥ መንፈሳዊ ልባስ ተደርጎ የእግዚአብሔር ቃል እየተጠቀሰ የሚደረገው እርግማን ያስደነግጣችሁ ወይንስ ከጠላታችሁ ከዲያብሎስ ከክፉ መልእክቱ ከሱ ሆነው ከውጭ ያለ እርግማን? የትኛውም እርግማን በእኛ ላይ ስልጣን የለውም፣ አይሰራም፣ አቅም የለውም። እርግማን ደግሞ በእውነት የእግዚአብሔር ቃል አይደግፈው እና ምን ልላችሁ ነው፣ መጽሐፍ ቅዱሳችን ይህ እርግማን አይሰራም ካለ? የእርግማን በእኛ ህይወት እንዳይሰራ የእኛ ድርሻ ግን አለ። ምንድን ነው ብላችሁ ካላችሁኝ የእግዚአብሔር ቃል እንደሚለ በእግዚአብሔር ቃል መርህ መኖር። የእግዚአብሔር የሆኑት እነሱ የእግዚአብሔር ልጆች ናቸው። በእግዚአብሔር መንፈስ ይመላለሳሉ፣ በእግዚአብሔር መንፈስ ይመራሉ፣ በእግዚአብሔር ብርሃን ይገኛሉ። በእግዚአብሔር ብርሃን ጨለማቸው ተሸንፎ በብርሃን ይመላለሳሉ። ስለዚህ በእግዚአብሔር ህግ፣ በእግዚአብሔር ስርዓት፣ በእግዚአብሔር ቃል መሰረት የመኖር ግዴታ አለብን። እንዴት ካላችሁኝ የእግዚአብሔር ድርሻና የእኛ ድርሻ የሚባል ነገር ስላለ የእኛ ድርሻ አሁን እያልኩ ያለው ሲሆን የእግዚአብሔር ድርሻ ደግሞ ልክ አሁን ይህን እንደተናገረው ተባራሪ እርግማኖች ወዲህ ወዲያ የሚሉ ጨርባ የሆኑ ማለት ነው። ጨረባ ጨረባ ነው የሚለው መጽሐፍ ቅዱሳችን ምሳሌ ሀያ ስድስት ሁለት ላይ ነው እንደሚተላለፍ ድንቢጥ ወዲያና ወዲህም እንደሚበርር ጨርባ እንዲሁ ከንቱ እርግማን በማንም ላይ አይሰራም ነው የሚለው አይሰራም ግን የኛ ድርሻ አለ። ለምሳሌ አዳምና ሔዋንን ካስተዋል ናቸው። የእግዚአብሔር ድርሻ ሁሉን ነገር አሟልቶ የሚበሉትንም የሚገዙትንም አሟልቶ በኤደን ገነት ማኖር ነበር፣ አድርጓል። የእነሱ ድርሻ ደግሞ በኤደን ገነት ውስጥ ከተደረገው መካከል አትንኩ ያልተባለውን ነገር አለመንካት የእነሱ ድርሻ ነበር። መታዘዝ የእነሱ ድርሻ ነበር ሊያስት፣ ለመጣው ነው። እግዚአብሔር አምላካችን ይህንን አላለንም ብሎ ማለት የነሱ ድርሻ ነበር። ሔዋን በአላፊነት የተሰጠችው አዳም፣ ሔዋንን በአግባብ ከጎኗ ኑሮ መውጣት መግባት የነበረበት አዳም ነበረ። የእነሱ ኃላፊነቶች ናቸው እዛ ጋር የጎደሉት። የእግዚአብሔር ጥበቃ፣ የእግዚአብሔር አብረሆነት፣ የእግዚአብሔር እልውና፣ የእግዚአብሔር ሰጭነት እዛ ቦታ ላይ አልጎደለም። እግዚአብሔር ለእነሱ ያለው ነገር ሁሉ አልጎደለም። ሆኗል፣ ተፈጽሟል ተደርጓል። አድርጓል። የጎደለው ከገነት የመውጣታቸው ምክንያት እንዲገዙ የተሰጣቸው የትኛውም ነገር በነሱ ላይ ገዢ እንዲሆን የሆነበት ምክንያት እነሱ ቁጭ ብለው እንዲበሉ፣ እንዲጠጡ እንጂ እንዲያደረጉት የተሰጣቸው ነገር መልሶ እነሱ ለፍተው ግረው እንዲያገኙት የመሆኑ ሚስጥር እነሱ በእግዚአብሔር ሕግና ስርዓት ያለመሄዳቸው ሚስጥር ኃላፊነታቸውን ያለመወጣት ሚስጥር ነው። ስለዚህ እርግማን በፍጹም በማንም ላይ አይሰራም። የቱም አይነት እርግማን፣ የእግዚአብሔር ቃል ይላል ግን እንዳይሰራ ከፈለግን ደግሞ አንድ ማድረግ ያለብን አይሰራም እያልን መፎከር ብቻ ሳይሆን የእግዚአብሔርን ስርዓት ጠብቀን መሄድ የእግዚአብሔርን ህግ ጠብቀን መሄድ የእግዚአብሔርን የሚናገረውን መርህ ጠብቆ መሄድ ግድ ይለናል ማለት ነው። እና ብዙ ጊዜ የምንሸወደው እግዚአብሔር የተናገረን ነገር አለ። እግዚአብሔር ያለው ነገር ላይ ፎከስ እናደርጋለን። እግዚአብሔር የተናገረው ነገር ላይ ፎከስ እናደርጋለን። እግዚአብሔር ብሏል የምንለው ነገር ላይ ፎከስ እናደርግና የእኛ ድርሻ ላይ ፎከስ አናደርግም። ስለዚህ ነገሮች ዝም ብሎ ስሙዝሊ ሊሆኑ ይችላሉ ይሆኑልኛል ብለን እንጠብቃለን። እንደዛ የሚያስኬድ አይደለም። እግዚአብሔር ቃልም አይለንም። ከአሁን በፊትም ሆኖ አያውቅም። ወደ መጽሐፍ ቅዱሳችን ጠጋ ብለን ስንመለከት እግዚአብሔር በቃሉ የታመን አምላክ ነው፣ ያለውን የሚፈጽም አምላክ ነው። እግዚአብሔር ከአንደበቱ ለወጣው ነገር ታማኝ አምላክ ነው። እንኳን የተናገረንን ያልተናገረውን በማድረግ የሚገለጥ አምላክ ነው። ዝም ብሎ እግዚአብሔር በህይወታችን ማድረግ የሚፈልገውን የሚያረግ አምላክ ነው። እንድናውቅ የሚፈልገውን ደግሞ እግዚአብሔር የሚገልጥ አምላክ ነው በሚለው ነገር ግን ታማኝ የሆነ በማንም የማይታማ በየትኛውም ትውልድ መካከል እግዚአብሔር ይሄን አላደረገም ተብሎ ሊባል የተባለም አምላክ አይደለም ወደፊትም የሚባል አምላክ አይደለም ግን ብዙ ነገሮች በእኛ ላይ ተነግረው ያልሆኑ ነገሮች ካሉ ችግሩ ያለው የእኛን ድርሻ ካለመወጣት ነው። ስለዚህ የምንላችሁ ነው፣ የእግዚአብሔር ቃል እዚህ ጋ እንዲሁ ከንቱ እርግማን በማንም ላይ አይደርስም አለ። አሜን! አይደርስም፣ በእኔ ህይወት አይደርስም፣ በቤቴ አይደርስም፣ በልጆቼ፣ በትዳሬ፣ በመውጣት መግባቴ፣ የእኔ በሆኑ ዙሪያ በእኔ በሆኑ ሰዎች ዙሪያ ሁሉ አይደርስም። ነገር ግን ይህንን ያለ እግዚአብሔር ከዚህ እርግማን እንድጠበቅ አይደርስም፣ የሚለው ቃል የጸና እንዲሆን በእኔ ዙሪያ መርህ አለ። ያ መርህ መከተል አለብኝ። ለዛ መርህ ተገዥ መሆን አለብኝ። በዛ መርህ ስር መውጣት መግባት አለብኝ። ስለዚህ ዝም ብሎ እርግማን የሚያባንናችሁ ሰዎች የሰማችሁት እርግማን ከሚያባንናችሁ ይልቅ እኔ በእግዚአብሔር መስመር ውስጥ ነኝ ወይ፣ እኔ በእግዚአብሔር ህግና ስርዓት ውስጥ ነኝ ወይ፣ እኔ እግዚአብሔር እንደሚፈልገው እየታዘዝኩኝ ነው ወይ የሚለው እዛ ላይ ፎከስ አድርጉ። የራሳችሁ ድርሻ ላይ ፎከስ አድርጉ። ከውጭም ተረገሙ፣ ከውስጥም ተረገሙ የአጋንንተን አጀንዳ ይዘው መጥተውም ይርገሟችሁ፣ መንፈሳዊ ልባስም ይዘው መጥተው ይርገሟችሁ። እሱ አይደለም ፖይንቱ። ፖይንቱ ከተባለው ነገር በላይ እኔ በእግዚአብሔር ሕግና ስርዓት ውስጥ ነኝ ወይ? እኔ በእግዚአብሔር መርህ ውስጥ ነኝ ወይ? እንደ እግዚአብሔር ቃል እየተመላለስኩኝ ነው ወይ ብሎ መጠየቅ እሱ አትራፊ ነው። በተረፈ እርግጠኞች ሆነን በእግዚአብሔር ሕግና ስርዓት ውስጥ ካለን፣ በእግዚአብሔር ምሕረት ውስጥ ተደጋፊዎች ከሆነን፣ ሁሌ የእግዚአብሔር ምሕረት የምንጠይቅ ከእግዚአብሔር ጋር ተስማምተን በሱ ምሕረት ስር በቃሉ ውስጥ የምንኖር ሰዎች ከሆነን የማንም ሰው እርግማ እውነት በሚመስል ቃል ጠቅሶ በሚረግመንም ከክፉ ከጠላት ተልኮ መቶን የሚረግመንም የትኛውም እርግማን አይደርስብንም። የእግዚአብሔር ቃል ነው የሚለው እንደውም፣ ምን ይለዋል? ምን አይነት እርግማን ነው ይለዋል? እሱን እንደሚተላለፍ ድንቢጥ ወዲና ወዲያ ምን እንደሚበርር ጨርባ እንደዛ ነው የሚለው። ስለዚህ እንዲህ ከንቱ እርግማን በማንም ላይ አይደርስም። ከንቱ እርግማን ነው ይለዋል። ስለዚህ እርግማንን ከንቱ የሚያደርግ ግን የኛ የህይወት ስታይል፣ የእኛ የኑሮ ስታይል፣ የእኛ ከእግዚአብሔር ጋር ያለ የኑሮ አካሄድ ወሳኝነት አለው። እርግማኖች ሁሉ ወደ እኛ መጥተው ከንቱ እንዲሆኑ ከፈለግን በእግዚአብሔር ህግና ስርዓት ውስጥ እንኖር። እኛ በጌታ ህግና ስርዓት ውስጥ እንኖር። እርግማኖች ሁሉ ምንጫቸው ከየትም ይሁን ከንቱ ይላቸዋል መጽሐፍ ቅዱሳችን፣ ከንቱ ሆነው ይቀራሉ። ተባረኩልኝ። አትፍሩ፣ አትደንግጡ። የሚያስፈራችሁ የሚያስደነግጣችሁም እግዚአብሔር ብቻ ይሁን ተብሎ ተጽፏል። በዛ ደንግጡ፣ በጌታ ደንግጡ። እሱ ይሻለናል። ተባረኩ። ወዳችኋለሁ ባይ